ሕዳር 9። ጤና ይስጥልኝ፣ አድማጅ ተመልካቾች እንደምናረፈዳችሁ፣ የሰዓቱን አበይትናም ሰበር ዜናዎች ይዤ ቀርቤ ያለው። በቅድሚያም አርእስተ ዜናዎቹን በማስቀደም ጀምራለሁ። የተማሪዎች አመፅ ተፋፈሞ ሲቀጥል፣ በኦሮሚያ የተጀመረው አመፅ ወደ አማራ ክልልና ትግራይ ክልል መሰራጨቱን ተሰምቷል። የፌዴራል ፖሊስ በተማሪዎች ላይ ከፍተኛ ድብደባ እየፈጸመ መሆኑ ሲነገር፣ ሆስፒታሎች የገቡ ተማሪዎችም እንዳሉ ተነግሯል። ተማሪዎቹ ወደ ምግብ አድማ ጭምር መግባታቸውም ተሰምቷል። አዳዲስ መረጃዎችን በዚህ ጉዳይ ላይ ቪዲዮዎችን ጨምረን ይዘናል፣ እናስደምጣችኋለን። ወዲህ ደግሞ በአዲስ አበባ ዙሪያ ከባድ የተባለ ግርግር ሲፈጠር፣ አፈሳው ተጠናክሮ ቀጥሏል ተብሏል። የመንግስት ኃይሎች በተኮሱት የተኩስ ሁለት ወጣቶች በአዲስ አበባ ዙሪያ ተገድለዋል ተብሏል። ዝርዝር ይዘንበታል። ወዲህ ደግሞ በወሎ ከባድ ውጊያ ሲደረግ ፋኖ ከኦሮሚያ ልዩ ዞን አፋፍ ላይ ሆኖ የአገዛዙን ጦር አይቀጡ ቅጣት ሲቀጣው በርካታ ድሎችንም አግኝቷል። በወሎ በሌሎች ቀጠናዎች በታንክና ዙ ሃያ ሶስት የቀለጠ ውጊያዎች ሲደረጉ አገዛዙ ከፍተኛ ዋጊውን ጨምሮ ኮሎኔል ተመቶበታል። በዝርዝር እንቃኘዋለን። ወዲህ ደግሞ የብልጽግና ከፍተኛ የፖለቲካ አመራር በፋኖ ቁጥጥር ስር ገብታለች። እንመለከታታለን። ሰላም ጤና ይስጥልኝ፣ አድማሽ ተመልካቾች እንደምን ቆያችሁ? ከላይ በአርስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የሕዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ ሆናችሁ አድማሽ ተመልካቾች ቪዲዮን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የዶል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለሕዝብ ልጆች፣ ድል ለጀግኖችም እያላችሁ ለሕዝቡ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ እስከ ፍጻሜው ድረስ አብራችሁን ቆዩ። ቀዳሚ ወዳደረኩት ዘገባ አልፋለሁ። የዩኒቨርሲቲ ተማሪዎች አመፅ እየተስፋፋ መሆኑ ተገልጿል። በኦሮሚያና በድሬዳዋ የተጀመረው የዩኒቨርሲቲ ተማሪዎች አመፅ በሁለተኛ ቀኑ በባህር ዳርና በትግራይ እየተዛመተ ሲሆን የመንግስት ኃይሎች ተማሪዎች ላይ እርምጃ እየወሰዱ መሆናቸውም ታውቋል። ጠዋት በነበረው የዜና ውዳችን አስለቃስ ጭስ ጭምር ወደ ተማሪዎች የፌዴራል ፖሊስ ሲተኩሱ እንደነበረና ና ተማሪዎችን በዱላ ሲደበድቡ እንደነበረ መዘገባችን በቪዲዮ ማሳየታችን አይዘው ተዘነጋ አሁን እየወጡ ባሉ ዘገባዎች ደግሞ የፌዴራል ፖሊስ የዶርም በሮችን ጭምር እየሰበሩ ተማሪዎችን እየደበደቡ ሲሆን የዩኒቨርሲቲ ግቢዎች የጦር አውድማ ይመስላሉ ሲሉም የመረጃ ምንጮቻችን ገልጸዋል። የፌዴራል ፖሊሶቹ ታጥቀው ሲዘዋወሩና ተማሪዎችን ሲደበድቡ፣ ሲያሯሩጧቸው ላየ ሰው ከአንድ የውጭ ጠላት ጋር የሚፋለሙ እንጂ መብቱን ለማስከበር ሰልፍ ከወጣ የዩኒቨርሲቲ ተማሪ ጋር አይመስልም ሲሎም ይደመጣሉ። ተማሪዎቹ ያለ አግባብ ከዚህ በኋላ በሁሉም ተማሪ ላይ ይጨመራል የተባለውን አንድ ዓመት በመቃወም ሰልፍ የወጡ ሲሆን የተጨመረባቸውን አንድ ዓመት ከመቃወም ባሻገር ያጠፉት ነገር ሳይኖር ድብደባና እንግልትም ገጥሟቸዋል የተባለው አንዳንድ ዩኒቨርሲቲዎች ከሰላማዊ ሰልፉ በተጨማሪም የምግብ አድማ ተማሪዎች መጀመራቸውንም በቪዲዮ አስደግፎ ልከውልናል።

በፌዴራል ፖሊስ በደረሰባቸው ከባድ የተባለ ድብደባ በርካታ ተማሪዎች ሆስፒታል እየገቡ እንዳሉ ከመረጃ ምንጮቻችን ያገኘነው መረጃ ያሳያል። ትላንት በኦሮሚያ ና በድሬዳዋ የተጀመረው ተቃውሞ ዛሬ በአማራ ክልል በባህር ዳርና በአዲግራት የቀጠለ ሲሆን በአዲስ አበባና በሌሎች ዩኒቨርሲቲዎች አመፁ ይቀሰቀሳል ተብሎም ይጠበቃል ተብሏል። በተለይ አዲስ አበባ ዩኒቨርሲቲ አመፅ እንዳይቀሰቀስ ከፍተኛ ስጋት ውስጥ የገባው አገዛዙ ተጨማሪ ጠ በቃ ኃይል በግቢው ማሰራጨቱ የተነገረ ሲሆን የአዲስ አበባ ዩኒቨርሲቲ የተማሪ አስተባባሪዎች ከወዲሁ ማስጠንቀቂያና ማስፈራሪያ እንደደረሳቸውም ሰምተናል። ስምንት ዓመት ነው። አንድ ሪሚዲያ ይጨመርበታል። አንድ ደግሞ የአገልግሎቱ ይጨመርበታል። አስር አመት ካምፓስ ውስጥ አሳልፎ የአስራ ሰባት አመት ትምህርት ከዛ በፊት ተምሯል። ሀያ ሰባት አመት ሰው ተምሮ እንዴት ይኖራል? እንዴት ነው ነገ ስራ ወጥቶ የሚሰራው? ካረጀ በኋላ ነው ሀገሩን የሚያገለግለው። ሀገራችንን ማገልገል የምንፈልገው በወጣትነታችን ነው። እድሜያችን እያለ ጊዜያችን እያለ ኃይላችን እያለ ሀገራችንን በትጋት ማገልገል እንፈልጋለን። ከዩኒቨርሲቲ የተማሪዎች አመፅ ስኖጣ በጋምቤላ ክልል ማንነት ተኮር ጥቃት መፈጸሙ ተገለጸ። በጋምቤላ ክልል ማንነት ተኮር ጥቃት ተፈጽሞ የበርካታ ሰላማዊ ዜጎች ሕይወት እያለፈ መሆኑ ተሰምቷል። የብልጽግናው መንግስት የፈጠረው አደገኛ ትርክት በጋምቤላ ክልል ተግባራዊ እየተደረገ ነው ሲሉ የጋምቤላ ከተማ ነዋሪዎች ተናግረዋል። በአካባቢው አጠራር ቀይ ሰው፣ ደገኛ ወይም ደግሞ ሀበሻ፣ በሚባሉ ዜጎች ላይ ጥቃት ሲደርስ ቆይቷል። አሁንም በዚሁ መለያ መንገድ በዋናነት የአማራ ትግሬ፣ እንዲሁም ጉራጌ ማህበረሰቦች ላይ ማንነት ተኮረ ጥቃት እየደረሰ ነውም ተብሏል። በጋምቤላ ክልል ከሀበሻ ይልቅ የሱዳን ዜጎች ይበልጥ በዋስትና ይኖራሉ ያሉት የጋምቤላ ከተማ ነዋሪዎች ችግሩ የመጣው በመንግስት በኩል በመሆኑ ዓለም አቀፍ ማህበረሰቡ ችግሩን እንዲያውቅልን ሲሉም ተናግረዋል። የሰሞኑን ጥቃትና ግድያ ለወረዳው ለማሳወቅ የሄዱ በቁጥር አምስት የሚሆኑ ሰዎች ከሕዳር 7 2018 ዓ.ም ጀምሮ ታስረው እንደሚገኙም ታውቋል። ይህ ተግባር ጸረ ሀበሻና ጥላቻ እንዲሁም ግድያ በክልሉ ጸጥታ ኃይሎች የሚመራ ለመሆኑ ፍንጭ የሰጠ ሲሆን የፌዴራል ፖሊስ ደግሞ የችግሩ አንድ አካል ነውም ተብሏል። ይህ በእንዲህ እንዳለ ደግሞ በሸገር ከተማ ሁለት ወጣቶች በሚሊሻ ተገደሉም። የኦሮሞ ወጣት እየታፈሰ ወደ ወታደራዊ ማሰልጠኛ እየተጋዘ ነው። በሸገር ከተማ ወጣቶች በሚሊሻና በኦሮሚያ ልዩ ኃይል እየታፈሱ ይገኛሉ። ሁለት ወጣቶች ከሚሊሻዎች ከልዩ ኃይሎች ሊያመልጡ ሲሉ ከልዩ ኃይሎች በኩል በተተኮሰ ጥይት ሁለቱም ወጣቶች ተገድለዋል ነው የተባለው። አሁን ላይ መንግሥት በተለያዩ አካባቢዎች ተቃውሞ እያስተናገደም ይገኛል። የኤርትራና የትግራይ ኃይሎችም የአብይን ሥርዓት ለመጣል ውጊያ ለመጀመር በዝግጅት ላይ መሆናቸውን ሚዲያችን በተደጋጋሚ ሲዘግብ ቆይታል። እናም ወጣቶችን እያፈሰ ወደ ወታደር ማሰልጠኛ

አብይ አህመድ በገፍ ከኦሮሚያ ክልል በተላይ ወጣቶችን እያፈሰ እየወሰደ መሆኑም ታውቋል። ታዲያ ከዚያ ፈሳ ለማምለጥ የሞከሩ ሁለት ወጣቶች በሸገር ከተማ መገደላቸውንም አረጋግጠናል። ይህ በእንዲህ እንዳለ እዚሁ ሸገር ከተማ ላይ ቤት ፈረሳ ዳግም ሊጀመር መሆኑን ተገልጿል። የከተማው 50% ይፈርሳል ነው የተባለው። የኢትዮጵያ ኤምባሲ በአውስትራሊያ ለኦሮሞ ተወላጆች ጥሪ ያቀረበ። እንደሚታወቀው ሸገር ከተማ በአዲስ አበባ ዙሪያ የተሰራ አዲስ አበባን ሆን ተብሎ በስትራቴጂካዊ መልኩ እንዲከብ የተደረገ የኦሮሚያ ግዛት ነው። ወዲያው እንደተዋቀረ 500ሺ ቤቶች እንዲፈርሱ መደረጉ ይታወሳል። 500ሺ ቤቶች ሲፈርሱ አማራው ጉራጌውና ሌላው ብሔር እየተለየም ሲፈናቀል ቆይቷል። ብዙ ተቃውሞች ተስተናግዶ ነበር። የሸገር ከተማ ከንቲባ በብሔራዊ ቴሌቪዥን ቀርበው ሕጋዊ ድሃ አደረግናቸው በማለታቸው ዝነኛ ሆነውም እንደነበር አይዘነጋም። ጋብ ብሎ የነበረው ፈረሳ አሁን እንደገና ሊጀመር ነው ተብሏል። የሚቀር ነገር የለም ነው የተባለው። በአውስትራሊያ የኢትዮጵያ ኤምባሲ ባለፈው ለኦሮሞ ተወላጆች ጥሪም አቅርቦም ነበር። ጥሪውም የኦሮሞ ተወላጆች ሆይ፣ በሸገር ከተማ ብዙ ቦታዎች አሉና ግዙን የሚል ጥሪ ነበር። በአዲስ አበባ በርካታ ቤቶች መፍረሳቸውም የሚታወስ ነው። ታዲያ የዴሞግራፊ ለወጣውም በብልጽግና በኩል ተጠናክሮ ቀጥሏል። ነባሩን ተወላጁን እያፈናቀሉ የእኔ የሚሉትን ማስፈሩን ተያይዘውታል። ይህ በእንዲህ እንዳለ ደግሞ የትግራይ ዲፕሎማቲክ ተሟጋጅ ምክር ቤት ጦርነት ሊነሳ ነው፣ ዓለም የትግራይ ዲፕሎማቲክ ተሟጋች ምክር ቤት ለአውሮፓውያኑ በጻፈው ደብዳቤ ለሁሉም የአውሮፓ ኅብረት የውጭ ጉዳይ ሚኒስትሮች በላኩት ደብዳቤ ኢትዮጵያ እንደገና ወደ አውዳሚ ጦርነት ለመግባት አፋፍ ላይ መሆኗን ደብዳቤው ጽፏል። ደብዳቤው በቅርቡ በአፋር ክልል ራሱን ቲዲኤፍ ብሎ የሚጠራው በጌታቸው ረዳ የተደራጀው ታጣቂ ቡድን ትንኮሳ መፈጸሙን ተከትሎ የድሮን ጥቃት መፈጸሙን በመጥቀስ የፕሪቶሪያው ስምምነት በግልጽ መጣሱን በ በትግራይና በአፍሪካ ቀንድ በሚሊዮን የሚቆጠሩ ሲቪሎች ላይ ተጨማሪ አደጋም ተደቅኗል ብለዋል። አውሮፓ ህብረት ሌላ አደጋን ለመከላከል ሲቪሎችን ለመጠበቅና ያለውን የሰላም ማዕቀፍ ለማስጠበቅ የፖለቲካና የኢኮኖሚያዊ አቅሙን ተጠቅሞ ጫና እንዲያደርግ ሲልም ጥሪ አቅርበዋል። የተባለው በቀጥታ ከአማራ ክልል ወዳገኟቸው ሰበር የጦር ግንባር መረጃዎች አልፋሉ። የሃውጃኖ ክፍለ ጦርና አሳም ነው ክፍለ ጦር አሃዶች በጥምረት ጮቢ በር ባደረጉት ተጋድሎ ታላቅ ድል አስመዘገቡም። ምስራቅ አማራ ኮር አንድ የሐውጃኖ ክፍለ ጦርና አሳም ነው ክፍለ ጦር አሃዶች በጥምረት በትላንትና ሁለት ቀኑ 9 ሰዓት ጀምሮ ራያ ቆቦ ጮቢ በርና አዩባ አካባቢ ባድረጉት ተጋድሎ በርካታ የብልጽግና ኃይል ሙትና ቁስለኛ በማድረግና የብልጽግናን የማጥቃት እቅድ በማክሸፍ ታላቅ ድል ተጎናጽፈዋል ነው የተባለው የፋሺስቱ ብል ብልጽግና ሰራዊት ከመሸገበት ጮቢበር ወደ አዩብ መድፍና ቢኤም ሞርተርና ዙ23 በመያዝ ማጥቃት ያደረገ ሲሆን የሁለቱ ክፍለ ጦር አህዶች በጥምረት ባደረጉት ድንቅ መከላከልና መልሶ ማጥቃት አመራሮችና የቡድን መሳሪያ ተኳሾችን ጨምሮ በርካታ የብልጽግና ኃይል ሙትና ቁስለኛ በማድረግና ወደ መጣበት ጮቢበር በመመለስ ታላቅ ድል ተጎናስፏል የተባለው ከእነዚህ አመራሮች መካከል ኮሎኔል ይሁኔ የሚባል የብልጽግና ከፍተኛ ወታደሪያ አዋጊ ሳይቆስል ስል እንዳልቀረም ነው የተነገረው። በትናንትና ሁለት ቀን 9 ሰዓት ጀምሮ እስከ ምሽቱ 2 ሰዓት ተኩል ድረስ በዘለቀው ተጋድሎ በርካታ ሰራዊት የተመታበት የብልጽግና ኃይል በአምቡላንስና በኦራል ቁስለኛ ወደ ወልዲያ እያመላለሰ ባለበት ሁኔታ ቆቦ ከተማ አካባቢ አንድ ባጃጅና ሁለት ብስክሌት በመግጨት በሰው ሕይወትና በንብረት ላይ ጉዳት አድርሷልም ነው የተባለው። በተጋድሎ ከባድ ሽንፈት የደረሰበት የአገዛዙ ኃይል ሕዝብ በሚበዛባቸው የምን መኖሪያ አካባቢዎች ማለትም ራያ ቆቦ፣ አማያ፣ አዲስ አለምና ቢጭሮ የሚባሉ አካባቢዎች እንዲሁም ራያ ላማጣ፣ ኩቢ፣ ቀረንሳና ማርያም የተባሉ የተለያዩ ቦታዎች ላይ ከባድ መሳሪያዎችን በማስወንጨፍ ሶስት ሰዎችን በከባድ ሁኔታ ያቆሰሉ ሲሆን በእንስሳቶች በቤት ንብረትም ላይ ከባድ ጉዳት አድርሰዋል። ከነዚህ በተጨማሪም አካባቢዎቹ ባለፉት ሁለት ዓመታትና ወራቶች በከባድ መሳሪያ በርካታ ቁጥር ያለው የንጹሐን ህይወት የተቀጠፈባቸው ሲሆኑ በመቶዎች የሚቆጠሩ እንስሳቶችም ሞተዋል። የተባለው ቁጥሩ ቀላል የማይባል ቤትና ንብረትም ወድሞባቸዋል። ይህ በእንዲህ እንዳለ ፋኖ የወሎ ፋኖ ማለት ነው በኦሮሚያ ልዩ ዞኑ ዙሪያም ውጊያ አድርጓል። የልጅ ኢያሱ ኮር አሃዶች ከሚሴ ዙሪያ ዳዋ ጨፊ ወረዳ የአገዛዙ ሚሊሻን ፖሊሶች ላይ ጥቃት በማድረስ ድል ተጎናጽ ተጸፉ የየጎፋ ክፍለ ጦር ቃኝና ከመክትና ሳተናው ሻለቃ ሀዶች የተውጣጡ አባላቶች በትላንትና ሁለት ከቀኑ ዘጠኝ ሰዓት ከሚሴ ዙሪያ ዳዋ ጨፊ ወረዳ ጎብዬ ቀበሌ ድረስ ዘልቀው በመግባት አካባቢው ላይ የመሸገው ጸረ አማራ ሚሊሻንና ፖሊስ ላይ ድንገተኛ ጥቃት በመክፈት ከ15 በላይ ሙትና ቁስለኛ እንዲሁም ምርኮ በማድረግ ድል ተጎናስፈዋል። በዚህ ተጋድሎ ከ15 በላይ የአካባቢው ጸረ አማራ ሚሊሻና ፖሊስ የተደመሰሰ እየቆሰለ ሲሆን ለግዝ ጊዜው በቁጥሩ ያልታወቀ እየተማረከ ኃይለ መኖሩንም አረጋግጠናል። በተጨማሪም ክላሾች፣ የወገብ የደረት ትጥቆች፣ ተተኳሾች፣ ካዝናዎች ተማርከዋል ነው የተባለው። ይህ በእንዲህ እንዳለ የፍላቂት ገረገራ ከተማ አስተዳደር የብልጽግና ፖለቲካ ዘርፍ ኃላፊ ወይዘሮ ዘመናዊ ሲሳይ በነበልባሎቹ እጅ መግባቷን ፋኖ አስታወቀ። ከመቀየት ወደ ባህር ዳር በመጓዝ ላይ በጨጨሆ ኬላ የፍላቂት ገረገራ ከተማ አስተዳደር የብልጽግና ፖለቲካ ዘርፍ ኃላፊ ወይዘሮ ዘመናይ ሲሳይ በፋኖች ቁጥጥር ስር ውላለች። በአንደዋ የአብይ አሕመድ ተላላኪ ዘመናይ ሲሳይ የአማራ ብልጽግና አመራሮች ከመላላክ ውጭ ሌላ ሚና የለንም ስትልም ገልጻለች። የፍላቂት ገረገራ ከተማ አስተዳደር የብልጽግና አመራሮች በስልጣን ሽኩቻ እየተተራመሱ መሆኑንም ጨምራም ሌሎች ወሳኝ መረጃዎችንም ለፋኖ ኃይሎች አስረድታለች። በመቄትና ጋይንት የሚንቀሳቀሱ ፋኖዎች የፈጠሩት ቀጠናዊ ትስስር የባንዲራ ስምታት መሆኑንም የፋኖ አመራሮች ገልጸዋል። መዳረሻው ድልና ነፃነት የሆነው የአማራ ሕዝብ የሉና ተጋድሎ ተጠናክሮ ይቀጥላል ሲሉ የፋኖ ኃይሎች አስታውቀዋል። በአጭሩ የብልጽግና አመራር በፋኖ ቁጥጥር ስር ከገባች በኋላ ያደረገችውን ንግግር አድምጠናት እንመለስ። የተለያዩ ነገራትን ለማስተዳደር የብልጽግና ፓርቲ ጽፈት ቤት ፖለቲካ ነው። የብልጽግና ኃላፊ ለመሆን ምን ያህል ነሳሳ? ያው እንግዲህ በፊት ስለሚታወቅ እኔ በመምህርነት አስራ አምስት ዓመት በላይ ያገለገልኩ ነኝ። ስለዚህ ካለው ሁኔታ ላይ ደግሞ ወደ አመራር ቤት መጪ ረፍት ነገር ሊኖር ይችላል። በጣም ጨጓራ ስላልሆነ አስራ አምስት አመት ሰርቻለሁ ሲሉኝ ወደ ምክር ቤት አሁን ያለሽበትን እና የምትጠየቂውን አሁን የፍላቂት ገረገራ ከተማ አስተዳደር የፖለቲካ ዘርፍ ኃላፊ ነሽ። በተለይም ደግሞ አሁን በሰነድና የውጭ ባንዳ ስለሚለው ሰነድ ትንሽ ነገር ነው ዙሮኛ ዙሮ አንተን እንደት ፊትሆን ዙሮ የሚመጣ ሰነድ ወስዶ ዝም ብሎ መተግበር ነው እንጂ እንደዚህ ነው እንደዚህ ነው እንደዚህ ነው ትንታኔን የሚሰጥ አልች ያው እንደኛ ዝም ብለን አሁን የውስጥ ባንዳ የምንለው የእናንተን ነው የውጩ ደግሞ እነንትናን ንዋት ንሸቢያን ነው እንጂ ስልጠናም አልተሰጠን። ሰነዱ ወረደ፣ ሰነዱን አዋዩ ተባልነት። አዋይትና ማን ነው ይህንን አድርጉ የሚላቸው? ብዙ ግን ከላይ አይደል የሚመጣው? ፌዴራል ከፌዴራል ወደ ክልል ይለፋን ከክልል ወደ ዞን ከዞን ደግሞ ወደ ወረዳ። አሁን እናንተ አንቺን ጨምሮ አማራ ላይ የሞት ፍርድ እንደተፈረደበት ታውቂያለሽ አታውቂም? አማራ የሚባለው ማህበረሰብ እንዲጠፋ በሰነድ እናንተ በምታወርዱት ሰነድ ፕሮጀክት ተቀርጾለት እናንተ አስተግባሪዎቹ ናቸው። አስተግባሪዎቹ እናንተ ናችሁ። አሁን ስለሌላው ብሔር የምናነሳበት ስነ ልቦና የለንም። አማራ እያለቀ ያለው በራሱ በአማራ ነው። በእናንተ በእናንተ ፈረስነት ነው። ስለዚህ ሕሊናችሁ እንዴት ተቀበለ ይህንን ነውስ? በትክክልም አማራን የሚያፈርሳት ፋኖ ነው ብላችሁ ነው የምታውቁት? በእናንተ በእናንተ አረዳችሁ። ያው መሰለህ ሴራ እንዳለ ሁላችሁም እናውቃለን። ያው በላ ብለን ላድርግ አድርግ ብለን ነው እንጂ ማለት ነው። በእርግጠኝነት የአማራ ክልል ወጣት እንዲያልቅ አማራ ክልል በኢኮኖሚ አማራ ክልል በቃ ምድረ በዳ እንዲሆን እየተሰራ ያለ መሆኑን ነገር የሚገርም ግን፣ እኛ ያ የተሰጠውን ተልኮ ለድር ለሎቱን በላ ብለን ግን ምናደርጋለን? እንደዚህ ነው እንደዚህ ነው እያለ የመጣውን ሁኔታ እየተቀበልን መሬት ላይ እንዲፈጸም ናደርጋለን እንጂ እኛ በእርግጠኝ ቁጭ ብለን እኛ ራሳችን በግል እናወራለን። ምንድን ነው የተሰራው ሴራ? በቃ በአማራ ላይ ሴራ ተሰርቶ ነው። እንዴት ባኑ ወንድሞቻችን ናቸው የሚሞጣው ፖሊስ ወንድሞቻችን ናቸው። ለምንድን ነው በሰላማዊ መንገድ ለምንድን ነው አማራ ላይ ተነጋግረን ችግሩን በሰላማዊ የማይፈተው በእርግጠኝነት የመንግስት የራስ ያለች ነው የሚል ስለትካለን አሰጣጭ የሚገርም ነገር ማለት ነው። ግን ያለበት ቦታ ስለሆነ የግዴታ ምንትላ እንደዚህ ነው እንደዚህ ነው እንደዚህ ነው የተሰጠውን ሰነድ ይተግበር ከመሬት ይችላል። ስለዚህ አሁን ባለው ባንች ሳቤ በረዳ ባንች አረዳድ አመራር እያጠፋው ያለው ነው። መንግስት የራስኛ የምንመራው እኛ ብልጽግና መንግስት ነው። ያው እኛ በሱ ውስጥ ስር ሁነን እያስፈጸም ያለ ነው። እኛ እዚሁ ያለን እኛ የብልጽግና አመራሮች ብለን እዚያ ከስንቀመጥ ቢያንስ ወንድሞቻችን ናቸው። ከወንድሞች ጋር የሆነን ማን ነው? ይሄን እየሰራ ያሉት ሴራው የት ነው የሚለው አውቀን ተርሰን ከእናንተ ጋር ሆነን እየታገሉ ነበር። እየታገሉ ግን ያው ከምሬ ማለት አሁን ወደ የት እየሄድሽ ነው? እንዴት እንደተያዝሽ ጉዞ እንዴት እንደጀመርሽ የት ቦታ እንደተያዝ ስንስ እስኪገለጽ። ሱራሁን እየሄድኩኝ ያለሁት ወደ ባህር ዳር ነው። ጎጎብ ላይ አለ ተብሎ ወፍ የሚቆርጥ እዚያ ባህር ዳር አንዲት ሴት አለኝ ሲባል ያንን ልታየ ነበር። ሄድኩኝ እና አሞኝ ስለነበር ላይ ላይ የኛ ክልል ለፍ ብላ ድልድዩ ላይ ነው። ሌሎች የወረዳ አመራሮች አጠቃላይ የብልጽግና አመራር አሁን የት ነው ያሉት? እሱማ ሄደው አሁን ስብሰባ ተጠርቶ፣ አንቺ ለምንድን ነው ስብሰባ ላይ እየቀረሹ? እኔ በቀደም ተጣርተን ከፈንቲባው ጋር እና ከአደረጃጀቱ ጋር እሷ አታስፈልግም አንዳንድ ነገርን እየሰማንባት ስለሆነ መታገድ አለባት ብሎ አግዶላኩ የአማራ ፋኖ ብሔራዊ ኃይል ስሜን ቀጠና የበላይ ዘለቀ እዝ የራስ አሞራው እውነት ሶስተኛ ኮር የድብ ጠለም ተከዜ ክፍለ ጦር የህዝብ ግንኙነት መምሪያ ኃላፊ ነኝ አርበኛ እሸቱ ዘነበ እባላለሁ እንግዲህ ትናንትና ዛሬ በስሜን ጎንደር በደባርቅ ወረዳ በዘሪማ በኩል አድርጎ ሾልኮ የገባ የጠላት ወታደር በጅሮሰን አድርጎ ወደ ጥራይና ንዑስ ወረዳ በደባርቅ ስር የምትገኘው በጥራይና ንዑስ ወረዳ አካባቢ ነው የገባው በአጠቃላይ ጠላት ውስጥ ለውስጥ ነው የሚሾልክ ያለ። ይሄንም እንግዲህ ከኋላ እና ከፊት በመሆን ዛሬና ትናንት ጠላት ብትንትናው ወጥቷል። ዛሬ የመጨረሻ ሆኖ ጥራ አይና ላይ ውጊያው ተካሂዷል። ጠላት አይቀጡት ቅጣት ተቀጥቶ ወደ ተበትኖ ነው ያለው። ከጀርባም የጻዲቅ ክፍለ ጦር ወይም ደግሞ አያሌው ብሩ ክፍለ ጦር ቆርጠዋለች። ተቆርጦ እየተጨናነቀ ነው ያለ። ተበታትኗል። ድንብርብራው ወጥቷል። እና በጣም ምርጥሩ የሆነ አውደ ውጊያ ነው የተካሄደው አመርቂ የሆነ አውደ ውጊያ ነው የተካሄደው በእውን እንግዲህ የተማረከ መሳሪያ ሪፖርት አልደረሰንም ግን ተደናብሮ ገበሬው ሁሉ በያለበት እየያዘውና እየማረከው እንዳለ ምክንያቱም ብትንትናው ስለወጣ በአደረጃጀቱ አይደለም ተበትኖ ያለው አንድ ሁለቱን ሆኖ ጠላት ተበትኖ እግሬን አውጪ ብሎ ያለው ስለዚህ ምንም አይነት ነገር መያዣ የለውም አሁን ጠላት ተመቷል ወደ ደባርቅ ነው የተረፈ ወደ ደባርቅ ወጥቷል። የተረፈው ተቆርጧል። አሁንም እጅ ይሰጣል ተቆርጦ ነው ያለው። እንግዲህ ይህን ያደረጉ የጭና ክፍለ ጦርና የድብ ጠለምት ክፍለ ጦር አንዲት ብርጌድ፣ የድብ ጠለምት ክፍለ ጦር አንዲት ብርጌድ ወደ ጥራይና ጉዞ በማድረግ ሌቱን በሙሉ ተጉዛ በቀጥታ ነው ይህን ጠላት ድባቅ የመታሽው። ዛሬም እንግዲህ ጠላት ቀጥታ ወደ ደባር ቆጥቷል ሁሉም በያለበት ሆኖ ከበባ አድርጎ ነው የመጣው ጥሩ ውጤታማ ሆነናል በዛሬው ዕለት ትልቅ የድል ብስራት ነው የተበሰረው አጥጋቢ ውጤት አምጥተናል ወንድሜ መልካም የተገኙ ድሎችና ውጤቶች ካሉ በመሳሪያም በሰው ኃይልም ምርኮ ካለ ምርኮ የለም በአጠቃላይ ምርኮ የለም ውጊያው አውደ ውጊያው ጨበጣ ውጊያ ስለነበረ ምንም አይነት ምርኮ የለም ሁሉም የተመጣ ነው የሚበዛው የተመጣ ነው። የገባውም ጀሌ ጭምርት ስለሆነ መሳሪያ እያነሳ ነው የሚሮጠው። ምርኮ ከዚህ ገባ የሚባል ነፍስ ወከፍ መሳሪያ አልተገኘም፣ ግን ተደምስሷል። እየተደመሰሰ መሳሪያ እየደረበ ነው የሚሮጥ ያለ። እስካሁን ድረስ ተበትኗል። ምክንያቱም ገበሬው በየቤቱ እየወጣ ነው የያዘው። የተሰበሰበ የምርኮ ሪፖርት አልተደረገም። የተበተነ ነው ጠላት ስለተበተነ፣ ተሰብስቦ ወይኒ ያል የሚባል ነገር ስላልሆነ፣ ሁሉም በየእጁ ነው ያነሳው። በቁጥር መግለጽ ትንሽ ያስቸግራል። የተማረከ የሰው ኃይልም የለም። ሁሉም ተመቷል፣ ብዙ ተመቷል። ቁስለኛም ይዞ ለመሸሽም አቅቶት በየገደሉ በራሱ እየወረወረው ነው ሄደው፣ በቃ ይሙት በማለት መዳን የሚችለው ሁሉ ገደል እየወረወረው በራሱ ግሬና ውጭ ነው ያለው እና በህይወት የተያያዘ ምርኮኛ የለንም ግን በጣም ብዙ ግን ተመቷል፣ ተደምስሷል። የተደመሰሰ ነው ያለ። መሳሪያ ደርቦ ለየት የሚያደርገው ከነበረው ጦርነት አሁን መሳሪያ ደርቦ የመሮጥ ትናለ ጠላት እግሬን አውጪ ያለው ይሄ ነው ያለው። ነገር ግን ውጤቱ በጣም የተሻለ ነው። ሁሉም ገበሬ አብሮ ከጎናችን ሆኖ እልል እያለ ጦሩምባ እየነፋ ሴት ወንድ ሳይል እንግዲህ በድምቀት ነው ውጊያው የነበረው። አስገራሚ አውደ ውጊያ ነው ይሄ ነው ያለው። የጠላትን ኃይል ምናልባት አሰላልፍ የምታውቁት ከሆነ በክፍለ ጦር ደረጃ እና በእዝ ደረጃ ወደ እናንተ ቀጠና የገባው ማንኛው ኃይል ነው። ለዘገባ እንዲመቸን ነው። ይሄኛው በድምፅ ሪከርድ አይገባም። በእዝ ደረጃ ምናልባት በእዝ ደረጃ አይቲንክ አሁን ተቃይሯል ነው። የስሜን እዝ አዲስ የተቋቋመ እዝ አለ፣ አዲስ የተቋቋመ እሱ ነው። በክፍለ ጦር ደረጃ ደግሞ ስልሳ ስምንተኛ ና ሰባ ሁለተኛ ነው። አሁን በእውን እኛ ጋ ወደ ውጊያም ታካሄድ ያለሽ በየአቅጣጫው እሱም በቃ የተረጋጋ ጦር አይደለም። አዲስ የተደራጁ ስለሆኑ የሆነ በቃ ምሽግ ይዘው የመቆየት እንትን የላቸው እግር አንስቶ የመሮጥ ነው በቃ መሳሪያቸውን ይዘ መሮጥ ነው እንጂ እንዋጋ የሚል የለም። እነዚህ ናቸው። በጄኔራል ሃሺም የሚመራው የስሜን እዝ ተብሎ የተመሰረተው አዲሱ እዝ ነው። አስረኛ እዝ መቀመጫውን ደባርቅ ያደረገው አስረኛው እዝ። አዎ መቀመጫውን ደባርቅ ያደረገው አስረኛው እዝ ነው። እንግዲህ ይሄን ያህል ከባድ አይደለም። ያው በእዝ ደረጃ ሲጠራ የሚከብድ ይመስላል፣ ግን በጣም ቀላል ለው። ምንም አይነት ውጊያ እንኳን አይችሉም። ሲመጣ ተሰልፎ ሲመጣ ብዙ ነው። ውጊያ ላይ ሲገባ ደግሞ ምንም አይነት በረከት የለውም። የሚሮጠው ገደል የሚገባው ስለሚበዛ እንግዲህ የስሜን እዝ ነው። አዲስ ነው የተቋቋመ። ይሄ ነው ያለው። ባጅሬ በኩል ሄደው ባጅሬ በኩል የሄደው በኩል ሄደው ስልሳ ስምንተኛ ክፍለ ጦር ነው። ሌላ ክፍለ ጦር ነው ባጅሬ የሄደው። ስልሳ ስምንተኛ ክፍለ ጦር ነው የሄደው። እዚህ በፊት በአድርቃይ አካባቢ የነበሩት የስልሳ ስምንተኛ ናቸው። ምናልባት ሬጅመንቱ ባላውቀውም ስልሳ ስምንተኛ ክፍለ ጦር ነው ባጅሬ በሙርጣ ጫ አድርጎ የወረደው ቀጥታ የገባው ሙከራ ተደርጎበታል። ያው አጋጣሚ እንዲወርድም ተፈልጓል። ይውረድ በሚል ነው ወርዷል። ከተማው ላይ ያለ ችግር የለውም እሱ።